ተወዳጁ የእንግሊዝ ፕሪሚየር ሊግ ከሀገራት ጨዋታዎች በኋላ በስምንተኛ ሳምንት ሲመለስ ቅዳሜና እሁድ እንዲሁም ሰኞም ቀጥለው ይደረጋሉ። በዚህም መሰረት ቅዳሜ ሰባት ጨዋታዎች የሚካሄዱ ሲሆን በመርሃ ግብሮ የመጀመሪያ ጨዋታ በዕለተ ቅዳሜ ቀን 8 ሰዓት ተኩል በሲቲ ግራውንድ ስታዲየም የኢንዞ ማሬስካው ቼልሲ ከሜዳ ውጭ አቅንቶ የውጤት ቀውስ ውስጥ ከሚገኘው ከአንጄ ፖስቲኮግሎ ኖቲንጋም ፎረስት ጋር ይጫወታል። ቀን 11 ሰዓት ላይ በተመሳሳይ ጊዜ አምስት ጨዋታዎች ይደረጋሉ። በኢቲሃድ ስታዲየም የፔፕ ጋርዲዮላው ማንቸስተር ሲቲ በሜዳው ከዴቪድ ሙዬሱ ኤቨርተን ጋር የሚያደርጉት ጨዋታ ይጠበቃል። በአሜክስ ስታዲየም የፋቢያን ሁሊዜሌሮ ብራይተን ኤንድ ሆቭ አልቢዮን በሜዳው ከኤዲ ሃው ሃው ኒውካስትል ዩናይትድ ጋር ይጫወታል። በሰልኸረስ ፓርክ ስታዲየም በሁሉም ውድድሮች ከ19 ጨዋታዎች በኋላ በኤቨርተን የመጀመሪያ ሽንፈቱን ያስተናገደው የኦሊቨር ግላስነሩ ክሪስታል ፓላስ በሜዳው ከአንዶኒ ኢራዮላው በርንማውዝ ጋር ይጫወታል። በተርፍ ሞር ስታዲየም የስኮት ፓርከሩ በርንሌ በሜዳው ከዳንኤል ፋርኮ ሊዲስ ዩናይትድ ጋር ይጫወታል። በስታዲየም ኦፍ ላይት የሌጊስ ሌብሪሱ ሰንደርላንድ በሜዳው በፕሪሚየር ሊጉ የደረጃ ሰንጠረዥ ግርጌ ላይ ከሚገኘው ወልቨርሃምተን ወንደርስ ጋር ይጫወታል። ምሽት አንድ ሰዓት ተኩል በክራቨን ኮቴጅ ስታዲየም የፕሪሚየር ሊጉ መሪ የሚኬል አርቴታው አርሰናል ከሜዳው ውጭ አቅንቶ ከማርኮ ሲልባው ፉላም ጋር የሚያደርጉት ጨዋታ ይጠበቃል። የፕሪሚየር ሊጉ ጨዋታዎች እሁድም ሲቀጥሉ ሁለት ጨዋታዎች ይደረጋሉ። ቀን አስር ሰዓት ላይ የቶማስ ፍራንኩ ቶተናም ሆትስፐር በሜዳው ከዩናይም ሬው አስቶን ቪላ ጋር ይጫወታል። የሳምንቱ ታላቅና ተጠባቂ ጨዋታ ምሽት 12 ሰዓት ተኩል ሲደረግ በላንክሻይር ደርቢ በሁሉም ውድድሮች በሦስት ተከታታይ ጨዋታዎች ሽንፈት ያስተናገደው የአርኔስ ሎቱ ሊቨርፑል በሜዳው አንፊልድ ስታዲየም ከሮቤን አሞሪው ማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ በጎጎት ይጠበቃል። የፕሪሚየር ሊጉ ጨዋታ ሰኞም ሲቀጥል ምሽት አራት ሰዓት ላይ በለንደን ስታዲየም የኑኖ ኤስፔርቶ ሳንቶሱ ዌስትሃም ዩናይትድ በሜዳው ከብሪንትፎርድ ጋር ይጫወታል።